እንኳን ደስ ያላችሁ ውድ ቤተሰቦቼ፣ እንኳን ደስ ያላችሁ። በጣም ደስ ብሎኛል። አልሐምዱሊላ፣ አላህ ምስጋና ይገባው። እንግዲህ ሁላችንም እንግዲህ ሰሞኑ ተጨንቀን ነበረ፣ እንግዲህ በልዑል እና በዘላለም ጉዳይ ማለት ነው። ቪዲዮ እንግዲህ እየጠበቅን ነበረ እንለቃለን ብለው እንግዲህ ትላንትና ባጋሩን በኮሚኒቲ ላይ ባሰፈሩልን ጽሁፍ እንግዲህ ቃላቸውን ጠብቆ ዛሬ እንግዲህ ሁለቱም መተው። በአካል አይተናቸዋል ማለት ነው። አልሐምዱሊላህ በጣም በጣም አላህ ምስጋና ይገባው ደስ ብሎኛል። ሁለቱም እንደዛ ሳያቸው ድንግጥ ነው ያልኩት። በቃ አልሐምዱሊላህ እኛ አስበን የነበረው ጠብቀን የነበረው ሌላ ጉዳይ ስለነበረ ሁለቱም ከዛ ውስጥ ከሰማነው የመሳሪያ ድምፅ ተርፈው ሁለቱንም እንደዛ በአካል ሳይ አልሐምዱሊላህ ለአላህ እንግዲህ ከምስጋና ውጪ ምንም ማድረግ አይቻልም እና በጣም ደስ ብሎኛል፣ አልሐምዱሊላ እላችኋለሁ። ወኝ ውድ ቤተሰቦቼ እንኳን ደስ ያላችሁ ሁላችሁም የተጨነቃችሁ በሙሉ ላለሁኝ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ውድ ቻናል የተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላ ከኔ ጋ ሁሉም ሰላም ሁሉም መልካም ነው። እናንተ እናተጋምበያላችሁበት ሰላማችሁ በዘት ተረፍ ይበልልኝ እያልኩኝ መጥቻለሁ ማለት ነው። ውድ ቤተሰቦቼ እንዴት ናችሁልኝ? ገና ናችሁ ወይ? እንኳን ደስ ያላችሁ። እንግዲህ ዛሬ ደስ ብሎኛል አልሐምዱሊላ። ደስ ስላለኝ እንግዲህ ደስታዬን ላጋራ ነው የመጣሁትኝ። እንግዲህ ስንጠብቅ ነበር በጉጉት እንግዲህ ትናንትና ከትላንት ወዲያ ብዙዎቻችን የእነሱ ተከታይ የሆን ማለት ነው ተጨንቀን ነበር ማለት ነው። እንግዲህ መስፍን በተያዘበት ሰዓት የመሳሪያ ድምፅ ሰምተን ነበር። እንግዲህ ልዑል ላይ ወይም ዘላለም ላይ በሁለት አንዳቸው ላይ የሆነ ጉዳት እንግዲህ ደርሷል ብለን ሁላችንም ተጨንቀን ነበረ። አልሐምዱሊላ እንግዲህ ደህና ናቸው። ዛሬ እንግዲህ አይተናቸዋል ሁለቱንም ማለት ነው። አልሐምዱሊላ ሁለቱንም ሳይ ወላሂ በጣም ነው እኔ ደስ ያለኝ ማለት ነው። አልሐምዱሊላ ብዙዎችም እንግዲህ በጭንቀት ውስጥ ነበሩ። ይሄንን ጉዳይ የሚከታተሉ ማለት ነው። ያ የሰውየው የጭካኔ ጥግ ስለሚታወቅ ያው ማንኛውም ነገር ከመፈጸሙ ወደ ኋላ ስለማይል እንግዲህ እነሱ ነው በቃ ከማድረግ ማንኛውም ነገር ወደኋላ ስለማይል እንግዲህ እነሱ ናቸው የሆነ ጉዳት የደረሰባቸው ብለን በጣም በስጋት ነበር ያለ፣ ነው ሁላችንም ተጨንቀን። አልሐምዱሊላ እንግዲህ ዘላለምና ልዑል እንግዲህ ዛሬ አይተናቸዋል ማለት ነው። አልሐምዱሊላ እንኳን ደስ ያላችሁ እላችኋለሁ፣ ውድ ቤተሰቦቼ። እንግዲህ እንግዲህ የነበረውን በጊዜው እንግዲህ የነበረውን ነገር ነግሮ ሆናል። የመስፍን እንግዲህ መጨረሻ ምን ሆነ? እንግዲህ ራሱን በራሱ ማጥፋት ሆኗል ማለት ነው። እንግዲህ ወንጀለኛ ሰው ያው በህግም ሊጠየቅ አይፈልግም። የሰራቸውንም ነገር ወንጀልም ወንጀል የሰራቸው ወንጀሎችም ያው ራሱን በራሱ መልሶ ለጥፋት ስለሚዳርገው ያው ህግን ፊት መቅረብ ስለማይፈልግ ህዝብን ፊት መቅረብ ስለማይፈልግ የወንጀለኛ መጨረሻ እንግዲህ የታወቀ ነው ያው እራሱን በራሱ ማጥፋት ነው እና እንግዲህ እኛ እንግዲህ እራሱን አጥፍቶ እንግዲህ ማጥፋቱ ጥናውቀናል ማለት ነው። ያው እራሱን እንግዲህ አንድ ያላ የፈጠራትን ነፍስ ራስ በራስ ማጥፋት ትልቅ ኃጢአት ነው እንግዲህ ከኃጢአትም ኃጢአት ማለት ነው። እንግዲህ በሰራው ወንጀሎቹ ላይ ደግሞ እንደገና ሌላ ወንጀል በራሱ ላይ ነው የጨመረው ማለት ነው ያው ማንኛውም ሰው በተጻፈለት ቀን ወደ ተጻፈለት ቤት ወደ መጨረሻው ቤት መሄዱ የማይቀር ነገር ነው እና ያው የፍርዱን አግኝቶ የምድራዊ ያው የዚች ምድር ላይ ፍርድ ያገኛል ብለን ነበር እኛ የጠበቅነው። በእንደዚህ አይነት አካሄድ ቢሄድ ደስ ይለን ነበር። የሰራቸውን ወንጀሎች ተናዞ ብዙ ነገሮችን ብዙ በደሎችን ፈጽመዋል። ይሄን ነገር ተናግሮ በህዝብ ፊት ቀርቦ ቢናገር ደስ ይለን ነበረ። ግን ዋናው ደግሞ መጨረሻው የእሱ በቃ የእሱ ነገር ማክተሙ ነው። እኛ የምንፈልገው እንደገና ደግሞ እነዚህ እንቁ ልጆች፣ ብርቅዬ ልጆች፣ ዋናው የሚያሳስበን የነበረ የእነሱ ሕይወት መትረፍ ነው። የሚያሳስበን የነበረ የእነሱ ሕይወት መትረፍ ነው። አልሃምዱሊላህ እነሱ ተርፎውልናል ማለት ነው። ለምን ተስፋችን ናቸው። የወደፊቷ ኢትዮጵያ ለሰው ለኢትዮጵያውያን አስፈላጊ ስለሆኑ እነሱ ላይ ምንም ጉዳት እንዲደርስ ያው ስለማንፈልግ እንኳንም ደህና ሆኑልን። የነሱ ደህና መሆን ነው ዋናው ምንፈልገው እንጂ የእሱ እንትን መሆኑ ያው ምንም ብዙም እንትን የለውም። ግን ያው ተይዞ ቀርቦ ብናይ ደስ ይለን ነበረ። የእሱን በቃ ማንነቱን ምንነቱን ማንነቱን ብናይ ደስ ይለን ነበር። ግን እንግዲህ ያው ማንኛውም ነገር አላህ ያለው ሆኗል ማለት ነው እና ወደ ቤተሰቦቼ እንኳን ደስ ያላችሁ እላችሁ አለሁኝ። አልሐምዱሊላ እነሱ በህይወት ምንም ጉዳት ሳይደርስባቸው በመገኘታቸው በመቅረባቸው ደስ ብሎኛል ማለት ነው። እንዳለው ሌላው ነገር እንዳለ ሆኖ እና ልቤን ደግሞ ይነካው ማለት ነው ዘላለም መጨረሻ ላይ ምናለን ብዙዎቻችሁ መልእክታችሁን ኮመንታችሁንም አይተናል። የህግ አካል ነበር መቅደም የነበረበት ብላችሁም ብዙዎቻችሁ አስተያየት ሰጥታችኋል። አዎ በእርግጥ መሆን ነበረበት። በጊዜው እኛ ማንንም እንትን ማለት አልፈለግንም። አለ ለምን ኩሩም አለ፣ ያኔ ቲሙም አለ፣ ከነሱ ጋር ግን እዚህ ጉዳይ ላይ በቃ እኛ ነን ይህን ጉዳይ ላይ ወስነን የገባ ነው፣ ማንኛውም ነገር በእኛ ላይ ቢፈጸም በቃ እኛ ላይ ማንኛውም ነገር ቢደርስብን ይሻላል አለ ለምን ሌላው ላይ ቲማችን ላይ ሌላው ላይ ደርሶ በቃ ብዙ ከኋላው ብዙ ነገሮች አሉ አለ ቤተሰብ አለ የምን አለ በጣም ብዙ ነገሮች ስላለ ግን እኛ ላይ ይሄ ነገር ቢሆን በቃ የተሻለ ነው ብለን ስለምንፈልገው ነው እኛ ራሳችንን ያስቀደም ነው ብሎ ሲናገር እውነት በጣም ነው ውስጤ እንትን የሆንኩት ማለት ነው። በቃ ማንኛው እኛውነን የገባንበት እዚህ ጉዳይ ላይ እና እኛው ነን የችግሩንም የሰለባ መሆን ከሆንም መሆን ያለብን ብሎ ነው እንግዲህ የተናገረው ማለት ነው። ያው ከጀርባ ሌላ ሰው ቢጎዳብን ከጀርባው ብዙ ነገሮች አሉ ብሎ ሲናገር እውነት በጣም ነው ልቤ ሰማኝ ማለት ነው እና እንኳንም አላህ ምንም አላረጋችሁም። እናንተም ማለት ነው በጣም ታስፈልጉናላችሁ አላችሁ በቃ የወደፊት ኢትዮጵያ በቃ ተስፋ ናችሁ፣ ለህዝቡም ተስፋ ናችሁ። ጠንክራችሁ እንደናንተ እናንተን አይቶ ደግሞ ወጣቶች እንደናንተው ብዙ ነገርን ከእናንተ ጋር ሆኖ ተደራጅታችሁ ብዙ ነገር እንደምትሰሩ ኢትዮጵያ ውስጥ ወንጀል እንዳይሰራ ተደራጅታችሁ በቃ የተበደለን ሰው እምባ እንደምታብሱ ተስፋ አለኝ ማለት ነው። ከአላህ ጋር ማለት ነው እና በጣም የምታስፈልጉ ናችሁ ኖሩልን ነው የምለው። አላህ እንግዲህ እድሜና ጤና ይስጣችሁ፣ እድሜና ጤና ይስጣችሁ ነው እኔ የምለው እና እንግዲህ የመስፍን ፍጻሜ በሚያስጠላ ሁኔታ እንግዲህ ራሱን አጥፍቷል ማለት ነው። ውድ ቤተሰቦቼ ያው ከወንጀለኛ ሰው ያው የሚጠበቅ ነገር ነው ያው ያደረገው ማለት ነው። እና ዋናው እኛም ያሳሰበን የነበረ እነዚህ ብርቅዬ ጀግናዎች ወንድሞቻችን ጉዳይ ነበረ። ለማንኛውም የመስፍን ፍጻሜ እንግዲህ አብቅቷል ማለት ነው። እሱም ወደሚሄድበት ሄዷል ማለት ነው። ጀግኖቻችን ደግሞ እንግዲህ ባላችሁበት አላህ ይጠብቃችሁ። የህዝብ እንባ አባሽ አባሽ ናችሁና ለእውነት ነው የቆማችሁት። በርቱልን ጠንክሩልን እላለሁኝ እንግዲህ እናመሰግናለን። ክበሩልን፣ እድሜ ጤና ይስጣችሁ ነው ምላችሁ እንግዲህ ውለታችሁን አላህ ይክፈላችሁ ነው ምለው ለነብሳችሁ ሳትሳሱ ለህይወታችሁ ሳትሳሱ ከተበዳይ ጎን ቆማችሁ ግባ ግብ ውጤት ላይ ደርሳችሁ ይህንን ደረጃ ደርሳችሁ በማሳየታችሁ ክብር ይገባችኋለን። በጣም እንወዳችኋለን፣ እናከብራችኋለን። ክበሩልን። እድሜ ጤና ይስጣችሁ። በዙሪያችሁ ያሉትን በሙሉ እንግዲህ ከእናንተ ጋር ሆኖ ለቲማችሁ በሙሉ እድሜ ጤና ይስጣችሁ ብዬ ነው እንግዲህ የራሴን ሀሳብ የምገልጸው። ከልብ እናመሰግናለን። እንግዲህ መንግስትም እናንተን ማበረታታት አለበት። እንደ እናንተ አይነት ጀግኖችን ወጣቱ በእንዲህ አይነት ስራ እንዲሰማራ፣ አገርን የሚጠብቀው መንግስት ብቻ ሳይሆን ዜጋውም ጭምር ነው እና ወጣቱ የእነሱን አሪያ መከተል አለበት ብዬ እላለሁኝ፣ እንደ ሀሳብ ማለት ነው። ወጣቱ ነው እንግዲህ አገሩን መጠበቅ ያለበት ትውልዱ እንዳይበላሽ ወጣቱ እንግዲህ የእነሱን አርያት ተምሮ ከእነሱ ጎን ሆኖ ለእውነት እንግዲህ መጋፈጥ አለበት እላለሁኝ። ውድ ቤተሰቦቼ ኢትዮጵያ ላይ እንግዲህ ወንጀለኛ ወንጀለኛ እንዳይኖር ማድረግ፣ ተበዳይ እንዳይኖር ማድረግ እንዲኖር ማለት ነው ህግ በስነ ስርዓት ህግ ኖሮ በህግ ወንጀለኞች ተቀጥቶ የእጃቸውን ሲያገኙ ማየት አለብን። ስለዚህ እናመሰግናለን። እንልዑል ዘላለም ሺህ ዓመት ኑሮልን ላለሁኝ ለነበረን ቆይታ አመሰግናለሁ። ውድ ቤተሰቦቼ ለምታበረታቱኝ፣ ላይክ ሰብስክራይብ ለምታረጉኝ ከልብ አመሰግናለሁ። ክበሩልኝ ውድ ቤተሰቦቼ። ያልተመቻችሁም ለምትነቅፎኝም እናመሰግናለን ሁላችሁንም ማለት ነው። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልን። አገራችን ሰላም ያርግልን። ከወንጀለኛ ከወንጀል የጸዳች ሀገር ያርግልን እያልኩኝ እሰናበታችኋለሁኝ ባይ ባይ።